ባይኖቹ ዝሙትን ይፈጽማል። የጆሮዎች ዝሙት ወሲባዊ ውይይቶችን ማዳመጥ ነው። የምላስ ዝሙት ስለ ወሲብ ማውራት ነው። የእጅ ዝሙት ያን ያልተፈቀደን መንካት ነው። እንዲሁም የእግር ዝሙት ወደ አጅነቢ ሴት መጓዝ ነው። ልብ ዝሙተኝነትን በኃይለኛው ይመኛል፣ እንዲሁም የወሲብ አካላት ድርጊቱን ያጸድቃሉ ወይም ይቃረናሉ። ቡኻሪይና ሙስሊም ዘግበውታል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሙእሚኖችን ከትንሹ የአይን፣ የጆሮ፣ የምላስ፣ የእጅ፣ የእግርና የኸልዋ ወይም ከሴት ጋር መገለል ዚናዎች አስጠንቅቀዋል። ምክንያቱም ዚና ወይም ዝሙት በኢስላም ውስጥ ጽያፍ ድርጊትና መንገድነቱም የከፋ ነውና ከዚህም የተነሳ ማንኛውም ወደ ዚና የሚመራ መንገድ ሁሉ ሐራም እንደሆነ በግልጽ ታውጇል። በሌላ አነጋገር ኢስላም ዝሞትን ከነ መዳረሻ መንገዶቹ ሐራም አድርገዋል። ምክንያቱም መለኮታዊው ትእዛዝ ዝሞትን አትቅረቡ መንገድነቱም የከፋ ነው ይላልና። ትንሹ ዚና ከትንንሽ ኃጢአቶች መካከል እጅግ አደገኛው ነው። ይህንኑ አስመልክቱ አስመልክቶ ታላቁ ዓሊም

የአይን ዝሙት እይታ ነው፣ ሐራም ነገሮችን መመልከት። የምላስ ዝሙት ንግግር ነው። የልብ ዝሙት የውስጥ ሰውነት ዚናን ይመኛል ይፈልጋልም። እንዲሁም የግል አካላት ያጸድቃሉ አሊያም ወድቅ ያደርጋሉ። አንደኛ የአይን ዚና ወይም ዝሙት አደገኝነት፣ እርሱ ያ አይኖቹን ያልተጠቀመበት ጆሮዎቹንም ሊጠቀምበት አይችልም ይላሉ።

እይታን በእይታ ላይ አከታትለህ አትልቀቅ። አይኖችህን አከታትለህ አትወረውራቸው። የመጀመሪያዋ ያንተ ናት። ሁለተኛዋ ግን ያንተ አይደለች። ሁለተኛ የምላስ ዚና ወይም ዝሙት አደገኝነት። ሁሉም የሰውነት ክፍሎች እያንዳንዱ አዲስ ቀን በመጣ ቁጥር ምላስን ይገስጣሉ፣ ያስጠነቅቁታሉ አላህን እንዲፈራ እጣፋንታቸው የሚወሰኑ በምላስ ላይ ተመስርቶ መሆኑን በግልጽ ምላስን አላህን እንዲፈራ ይገስጡታል። ይህንኑ ነቢያችን አለይሂ ሰላቱ ወሰላም እንዲህ በማለት ገልጸዋል። በየቀኑ ጠዋት ጠዋት ሁሉም የአካል ክፍሎች አላህን ፍራ፣ እጣፋንታችን የሚወሰኑ ባንተ ሁኔታ ላይ ነውና፣ አንተ ከተስተካከልክ እኛም እንስተካከላለን አንተ ከጠመምክ እኛም እንጠማለን በማለት ምላስን ይገስጻሉ፣ ያስጠነቅቃሉ። ትርሚዲ ይዘግበውታል። ለመንቀሳቀስ እጅግ ቀላሉ የሰው ልጅ አካል ምላስ ነው። ልክ እንደዚሁ ልቅ ከሆነ ብዙ ወለምታ የሚያጋጥመው የሰውነት አካልም ቢኖር ይኸው ቁራሽ ስጋ ወይም ምላስ ነው። ከዚህም የተነሳ ለባለቤቱ እጅጉን ጎጂ ነገርም ምላስ ይሆናል። ወደ ዝሙትም ስንመጣ ብዙውን ጊዜ ዚና በአንዴ ስለማይከሰት በጅማሮና በፍጻሜ መካከል የምላስ አስተዋጽኦ ከፍተኛውን ድርሻ ይዟል። ስለዚህ ከሞላ ጎደል የትልቁን ዚና መንገድ የሚያመቻቸው ምላስ ሆኖ እናገኘዋለን። የምላስ ወለምታና መዘዝ ዝሙት ላይ ይጥላል። ለዚህም ነው መልእክተኛው አለይሂ ሰላቱ ወሰላም ምላሱንና ብልቱን ከሐራም ነገር ለሚቆጣጠር ሰው ጀነት ሊገባ ዘንዳ ዋስትናን የሰጡት ነቢዩ ዐለይሂ ሰላቱ ወሰላም እንዲህ ብለዋል። እርሱ ያ በሁለት መንጋገቦቹ መካከል ያለውን ወይም ምላሱን እና በሁለት ጭኖቹ መካከል ያለውን ወይም ብልቱን ለሚጠብቅ ወይም ለሚቆጣጠር ሰው እኔ ለእርሱ ለጀነት ዋስ እሆነዋለሁ። ሙስሊም ዘግቦታል። በተጨማሪም

አማና በተሰጣችሁ ጊዜ አማናውን ለባለቤቱ መልሱ። ሁለተኛ ቃል ኪዳን በተጋባችሁ ጊዜ ቃል ኪዳናችሁን ሙሉት። ሶስተኛ በምትናገሩበት ጊዜ እውነታውን ተናገሩ። አራተኛ ብልቶቻችሁን ከሐራም ነገር ጠብቁ። አምስተኛ አይኖቻችሁን ወይም እየታችሁን ዝቅ አድርጉ። ስድስተኛ እጆቻችሁን ሌሎችን ከመጉዳትና ኃጢአትን ከመፈጸም ጠብቁ። በሃይቂ በተጨማሪም ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ማለታቸው ተዘግቧል። በአላህና በመጨረሻው ቀን የሚያምን ሰው መልካም ነገርን ይናገር አልያም ዝም ይበል። ቡኻሪና ሙስሊም ዘግበውታል። በሌላም ሓዲታቸው ብዙ ሰዎች እሳት የሚገቡት በአፋቸውና በብልታቸው ምክንያት ነው ብለዋል። ትርሚዲ ዘግበውታል። ሦስተኛ የጆሮ ዚና አደገኝነት ወሲባዊ ውይይቶችን ማዳመጥ፣ ወሲብ ቀስቃሽ ዘፈኖችን መስማት፣ በስልክና በሌሎችም የርቀት መገናኛ ዘዴዎች ስለ ወሲብ መስማትና ማዳመጥ፣ በሐራም መንገድ ከተቃራኒ ጾታ ጋር ማውራት ወይም መጀናጀን፣ የወሲብ ፊልሞችን ማየት፣ ክላሲካል ማጀቢያዎችን ማዳመጥ ወዘተ ከጆሮ ዚና የሚቆጠሩ ናቸው። ብዙውን ጊዜ ግን ከዚና ጋር የተያያዙ ድምፅ ነክ ነገሮች ወደ ጆሮ የሚገቡት ዘፈንን በማዳበጥ በኩል ነው። እንደሚታወቀው ዘፈን ዛሬ ዛሬ የዚና ነዳጅ ሆነዋል። አዎ ዘፈን ከዝሙት ዋና መዳረሻ መንገዶች አንዱ ከመሆኑን ባሻገር ልብን ያሸፍታል፣ በአድማጩ ልብ ላይም ኒፋቅን ያሰርጽበታል። ይህም በግለሰቦች ኢማናዊ ኃይላቸው ላይ ከፍተኛ ድክመትንና መንኮታኮትን ያስከትላል።

ታዲያ ከዚህ የባሱ ጸያፍና ህገወጥ ድርጊቶች ለምሳሌ መተቃቀፍ፣ መሳሳም፣ መተሻሸትና እንዲያም ሲል ወሲብን መፈጸም ከዚህ የከፉ ቅጣቶችን እንደሚያስከትሉ ከዚሁ መገመት ይቻላል። ለምሳሌ ህገወጥ መሳሳምን በተመለከተ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፤ እርሱ ያያችን ለእርሱ ያልተፈቀደችውን ሴት ከምኞት በጋለ የወሲብ ስሜት የተነሣ የሚነካት ሰው በፍርዱ ቀን እጁ ከአንገቱ ጋር ታስሮ ይቀሰቀሳል። እርሱ ስሟታት ከሆነ ከንፈሮቹ በእሳት ውስጥ ይቃጠላሉ። በመጨረሻም እርሱ ዝሙት ላይ ወድቆ ከሆነ ጭኖቹ እኔ ያልተፈቀደ ነገር ላይ ተኝቻለሁ ሲሉ በፍርዱ ቀን በእርሱ ላይ ይመሰክራሉ። ከዚያም አላህ ከቁጣ የተነሣ ወደ እርሱ ይመለከታል። በዚህን ጊዜ የሰውየው የፊቱ ሥጋ ተገሽልጦ ይወድቃል። ወልያት እርሱም በትዕቢት እኔ ፈጽሞ ይህንን አልሰራውም የሚል ከሆነ ከዚያም ምላሱ እኔ ያልተፈቀደ ንግግር ተናግሬያለሁ ሲል ይመሰክርበታል። እጆቹም እኔ ያልተፈቀዱ ነገሮችን ነክቻለሁ ይላል። ዓይኖቹም እኔ ያልተፈቀደውን ነገር አይቻለሁ ይላሉ። እግሮቹም እኔ የሄድኩት ወደ ተከለከሉ ነገሮች ነበር ይላሉ። በመጨረሻም ብልቱ ያኔ በተግባር አዋልኩት ይላል። አላህ ይጠብቅ። ጠባቂ መላኢካዎችን በተመለከተ አንዱ እኔ ሰምቻለሁ ሲል ሌላኛው ደግሞ ጽፌዋለሁ ይላል። በመጨረሻም አላህ እኔ ሁሉንም አውቃለሁ፣ ነገር ግን ለእርሱ ደብቅ የለት ነው እንጂ ይላል።

ከባድ ቅጣት አላቸው ተብሎ ተጠቅሷል። በሱረቱ ኖር አንቀጽ 24 በዑለሞች አተያይ የእጅ ዚና ሲባል የዘመኑ ቴክኖሎጂን በመጠቀም ባዳ ሴቶችና ወንዶች የሚጻጻፉትና የሚላላኩት የተለያዩ ሕገወጥ መልእክቶችም በዚህ ውስጥ ይጠቃለላሉ። ስልክ ቁጥሮችን የሚጽፉትንና ቴክስት ሜሴጆችን የሚጽፉ ጣቶችም ከእጅ ይቆጠራሉ። የሞባይል ስክሪኖችን የሚነካኩና በቀን ውስጥ በተደጋጋሚ ቻት ሴክስን፣ ፎን ሴክስንና የወሲብ ፊልምን ሳይቀር ጠቅ ጠቅ የሚያደርጉ ጣቶችም በዚህ ውስጥ ይካተታሉ። በተመሳሳይ መልኩ ይህ እውነታ ወደ አይን ዚና፣ ወደ ምላስ ዚና፣ ወደ ጆሮ ዚናና ወደ ሌሎችም ሁሉ በየፊናቸው በሚኖራቸው ተሳትፎ ልክ ይለጠጣል። አምስተኛ የእግር ዚና አደገኝነት። አንድ የአላህ ስብሓንሁ ወተዓላ ባሪያ መልካም ነገርን ለመስራት ሲሄድ በተራመደ ቁጥር አጅር ያገኛል። የእግሮቹ ዱካ ያረፉበት ቦታ ሁሉ ይጻፍለታል። ይህንኑም ቀጥሎ ካለው ቁርአናዊ አንቀጽ መረዳት ይቻላል። አዑዝ ብላህ ምን ሸይጣን ረጂም

ሱረቱ ያሲን አንቀጽ 12። በዚህ አንቀጽ ውስጥ ወአታረሁም ወይም ፈለጎቻቸውንም የሚለውን ቃል አንዳንድ ዑለሞች ሲተረጉሙት የእግሮቻቸውን ፋና ወይም ዱካ ማለት ነው ይላሉ። በዚሁ መሰረት አንድ ሰው ወደ ኸይርም ሆነ ወደ ሽር ሲራመድ እርምጃው ሁሉ ይመዘግባል። ግለሰቡ ወደ ሽር ሲራመድም የእግር ወለምታ አጋጥሞታል ይባላል። የእግር ወለምታ ደግሞ

ልቡን ያቆስልበታል። ግለሰቡም በመጀመሪያ እይታው ብቻ ስለማይረካ ደጋግሞ ያያል፣ ልቡን በተደጋጋሚ ይቆስላል። የቆሰለ ልብ ደግሞ ውስጡ ያለውን ነገር ይዞ መንፈቅፈቁ አይቀርም። ይህንኑ አስመልክቶ ያሕያ ኢብኑ ሙዓዝ እንዲህ ብለዋል፦ ልቦች በውስጣቸው ካሉባቸው ነገሮች ጋር ይንፈቀፈቃሉ፣ ይንተከተካሉ። ምላሶችም ለቀልቦች ትልልቅ

የርሱም ቀልብ ቀጥተኛ አይሆነም፣ ምላሱ ቀጥተኛ እስከሚሆን ድረስ። የአንድ ሰው ቀልብ በዝሙት ምኞት ከተሞላ ቀጥሎ ፍላጎቱ ይመጣበታል። ፍላጎቱን ተከትሎ ወደ ድርጊት ያመራል። ድርጊቱ እንኳን ባይሳካ የግለሰቡ አስተሳሰብ በዚና የተላወሰ ይሆናል። ይህ ደግሞ በትንሹ የግለሰቡን በነፃነት የማሰብ ችሎታው መካከል ጣልቃ በመግባት ይፈታተነዋል።

ቁርአን የምታቀራት ቢሆን እንኳን እንግዲህ አስቡት በኢስላም አስተምህሮት ትልቁና ግዙፉ ስራ ቁርአንን መማርና ማስተማር ነው ይህ ስራ እጅጉን የተቀደሰ ምንዳው የገዘፈና የኢስላምን ቀጣይነት ከሚያረጋግጡ ነገሮች መካከል ቀዳሚው ነው ሆኖም ግን ስራው የቱንም ያክል ታላቅ ቢሆንም ግና ወንድና ሴት ብቻቸውን ሆነው መቅራት አይፈቀድላቸው ነገር ግን በአሁኑ ሰዓት በርካታ ወላጆች የቁርአን አስተማሪ በመቅጠር ሴት ልጆቻቸውን ከቁርአን አስተማሪዎቻቸው ጋር ብቻቸውን ይተዋሉ። በርካታ ወላጆች ሴት ልጆቻቸውን ከአስጠኚዎቻቸው ብቻቸውን የመተዋቸው እውነታ መለስ ብለን ስናይ ይኸው ነገር ለቁርአን ሲሆን የባሰ ልቅ እንደሚሆን እሙን ነው። በእውነቱ ይህ ሁሉ ልማድ ከኢስላም አንጻር ፈጽሞ ተቀባይነት የለውም። ምክንያቱም በማንኛውም ሁኔታ ሴትና ወንድ ብቻቸውን በሚሆንበት ጊዜ ሸይጣን ሦስተኛው በመሆኑ ወደ ጸያፍ ድርጊት ይገፋፋቸዋልና ነው። በዚህም ክፍተት ምክንያት አንዳንድ አሳዛኝ ነገሮች እየተከሰቱ ስለሆነ ወላጆች ጥንቃቄ እንዲያደርጉ እናሳስባለን። ይህንን መልእክት የሰማችሁ ለወላጆች አድርሱ አደራ። እናም ሙእሚኑ ከባዳ ሴት ጋር ብቻውን ሊሆን ዘንድ አይፈቀድለትም። እናም ለእርሱ ያለው ብቸኛው መፍትሄ የሚወዳትን ሴት ጠይቆ ማግባት ነው። በዚህ ድርጊቱም እርሱ ፈጽሞ አፍረት ሊሰማው አይገባውም፤ ምክንያቱም ከባዳ ሴት ጋር ለመሆን ብቸኛውና ትክክለኛውን መንገድ ይህ ነውና፣ ፋታም ሆነ እፎይታ የሚያገኘው በዚህ ብቻ ነው። ነቢዩ አለይሂ ሰላቱ ወሰላም እንዲህ ማለታቸው ተዘግቧል። እኛ ለሁለት ለሚፋቀሩ

ለርሱ ለዚያ አጅር ይሰጠዋልን? ሲሉ ጠየቀዋቸው። እርሳቸው ለመሆኑ እርሱ ይህንን በሐራም መንገድ ቢያደርገው ኖሮ ኃጢአት አይሆንበትም? ሲሏቸው አዎን ይሆንበታል አሉ። እርሳቸውም መልሰው ስለዚህ እርሱ ይህንን በሕጋዊና ሐላል በሆነ መንገድ ካደረገው ምንዳን ያገኝበታል አሉ። ሙስሊም ዘግበውታል። ወሲብ ከጋብቻ ውጪም ሆነ በጋብቻ ውስጥ ያው ተመሳሳይ ድርጊት ነው። ነገር ግን የአላህ ስብሓንሁ ወተዓላ ህግና ስርዓት ስለሆነ ከጋብቻ ውጭ የሚፈጸም ወሲብ ሁሉ ከተላላቅ ኃጢአቶች ተቆጥረዋል። ምክንያቱም ወሲብ የሚያሳካው ታላቅ ዓላማና ግብ አለውና ወሲብ ተራ ነገር አይደለም። ይልቁንም ከሰው ልጅ ታላላቅ የሕይወት ዘርፎች መካከል አንዱ ነው። ከላይ በተጠቀሰው ሐዲት ውስጥ ተመሳሳይ ድርጊት ጽድቅና ኃጢአት ተደርጎ ተቆጥሯል። በጋብቻ ውስጥና ከጋብቻ ውጪ ሲፈጸም ወሲብ በሐላል ግንኙነት ውስጥ ከሰደቃ ተቆጥሯል። ታዲያ በዚህ ዓይነት ሁኔታ ሙእሚኑ እራሱንም ሆነ ሚስቱን ሲያረክ ታላቅ ምንዳን ያገኛል። በተጨማሪም እርሱንና ሚስቱንም ከሐራም ነገሮች ይጠብቃል። በዚህ ዓይነት ሁኔታ ነው እንግዲህ ሙእሚኑ በጋብቻ ሳቢያ ሁለት ጊዜ ከፍ የሚደረገው። ጋብቻን ያልመሰረተው ሙእሚን ደግሞ ስለሚታገስ እርሱም በሰብሩ ወይም በትዕግስቱ ሳቢያ ከፍ ይደረጋል። ያገባው ግን አሁንም ለአምላኩ በሚያቀርበው ምስጋና ዳግም ከፍ ይደረጋል። በጥቅሉ ያገባ ሙእሚን በወሲባዊ እርካታ ተሞልቶ ጌታውን ያመሰግናል። ወሲብ የሚያሳካውን ዓላማና ግብንም እሁን ያደርጋል። ያላገባው ጠንካራ ሙኡሚን ግን በወሲባዊ ረሃብ እየተጠቃ ይታገሳል። ግን እምቢኝ ብሎ ከሁለቱ ሁኔታዎች ውጭ የሆነው ደግሞ ወሲባዊ ረሃቡን በዝሙት ለማስታገስ ይፈልጋል። ይህንኑ የሚሠራ ሙስሊም ደግሞ ቢያንስ ቢያንስ ዚናውን በሚፈጽምበት ጊዜ ሙዑሚን ሆኖ አይገኝም። ይህንኑ አስመልክቶም ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ዝሙተኛው ዝሙትን በሚፈጽምበት ጊዜ እርሱ ሙእሚን ሆኖ ወይም ኢማኑ አብሮት ያለ ሆኖ አይደለም። ቡኻሪና ሙስሊም ዘግበውታል። ይህ ማለት ደግሞ ከእስላማዊ አስተምህሮት አንጻር ዝሙተኛው ዝሙትን በሚፈጽምበት ጊዜ ኢማኑ ከልብ ውስጥ ወጥቶ ከላዩ ላይ ይንጠለጠላል። የዚህም ምሳሌ ልክ አንድ ሰው ሸሚዙን አውልቆ እንደ ሚሰቅለው ማለት ነው ይህም ማለት ግለሰቡ በዝሙት ድርጊት ላይ ረጅም ጊዜን የሚያሳልፍ ከሆነ ኢማኑ በልብ ውስጥ የሚቆየው ለአጭር ጊዜ ብቻ ይሆናል ዚና ወይም ዝሙት እያደረገን አላህ ቢገለን አስቦት አላህ ይጥብቀን ወላሂ በጣም ከባድ ነው ለማሰብ አሁን አሁን ላይ እንደዚህ አይነት ነገር እየተሰሙ ነው ዝሙት ላይ እያሉ አላህ መጨረሻቸውን ያደረገባቸው፣ እና እኛስ ምን ዋስትናለን? ዚና ላይ እያለን አላህ መጨረሻችንን ቢያደርግብን ወላሂ አላህን ልንፈራ ይገባል። እናም ልክ እንደዚሁ ይህንኑ ጽያፍ ድርጊቱን አብዝቶ የሚደጋግም ከሆነ ኢማኑም በዚያው ልክ በተደጋጋሚ ከልብ ውስጥ ወልቆ ከላዩ ላይ ይንጠለጠላል። ይህ እንግዲህ ዝሙትን መስራት በዝሙት ጀብደኛ መሆን ዝሙትን እንደ መዝናኛ የመውሰድ አባዜ በዝሙት መዘመንና ዝሙትን የህይወት ልማድ አድርጎ መያዝ ምን ያክል በኢማን መጫወት እንደሆነ ያሳየናል። እንደሚታወቀው ዝሙት በራሱ ትልቅ ብሽታና አደገኛ ሱስ ነው። ለሴሰኝነት ይዳርጋል። እዚያም እዚህም ያልከሰክሳል። ምክንያቱም መንገድነቱ የከፋ ነውና ወደ ዝሙት ለመግባት ከባድ ነው። አንዴ ከገቡበት በኋላ ግን ለመደጋገም ቀላሉ፣ በዚያው ልክ ለመተው ከባድ ነው። ምክንያቱም ዝሙት አደገኛ ሱስ ነውና በዚህን ጊዜ የዝሙት ሱሰኛው ከሱሱ መላቀቁ ይቅርና ወደ ባሰው እርከን ይሸጋገራል። ቀማሽና አተራማሽ ይሆናል። ከዚያም በኖርማል ወሲብ መርካት ይሳነዋል። ቀጥሎም የወሲብ ፊልም ቅጽቅጽ ለመሆን ይሞክራል። ይህንኑ እውን ለማድረግ ደግሞ ልዩ ልዩ ሱስ አስያዥ እጾችን መጠቀም ይጀምራል። ይህም በተራው ለተለያዩ ወሲባዊ እብደቶች አሳልፎ ይሰጠዋል። እንዲህም እንዲህም እያለ ግለሰቡ የጥፋት ጎዳናን ተከትሎ ይሄዳል። ከዚህም በላይ ከላይ ለመግለጽ እንደተሞከረው አንድ ሰው በማንኛውም ጊዜ ዝሙት ላይ ሲወድቅ ኢማኑም እንደዚያው ከልቡ ወልቆ በላዩ ላይ ማንጠልጠሉን ይቀጥልበታል። ይህም እውነታ የዝሙትን ድርጊት እጅግ አደገኛና የማይወጡት የወንጀል አዙሪት ያደርገዋል። ለዚህም ነው ዝሙትን አትቅረቡት መንገድነቱን የከፋ ነው ያለን ታላቁ ጌታችን አላህ ሱብሓነሁ ወተዓላ ይጠብቃል። አላህ ሱብሓነሁ ወተዓላ ይጠብቃል። በዚህ አባዜ ለተለከፉትም አላህ ሱብሓነሁ ወተዓላ ይመልሳቸው።